የወንዝ ዳርቻ ልማቱ ኮሪደሩ በፊት ሽታው የማያስቆመውን ወንዝ አሁን ጸዳ ተደርጎ ልክ ከገጠር እንደሚፈስ ውሃ ንጹህ ሆኖ ነው እየፈሰሰ ያለው። እሱንም ዙሬን አይተናል። ሌላ ደግሞ ሰው የምገባበትና የምወጣበት በየደረጃው የተለያየ በጣም እንትን የጠበቀ ስታንዳርዱን በጠበቀ መልኩ በጣም ተስተካክሎ ነው የተሰራ ያለው ዘንድሮ። ሌላው ቀርቶ አሁን በፊት ጭቃው ሰው ከዛ ሲወጣ ልክ በቃ ትንሽ ወደ ከተማ መውጣት እንኳን በሚያሳፍር መልኩ ነበረ። አሁን ግን ሁሉም ነገር ደና ነው። ሌላው ቀርቶ ሽንት ቤት አጠቃቀሙ ራሱ የተለያዩ ነገሮች ልክ በቃ ይሄ ሁሉ ሰው ስንት በሚሊዮን የሚቆጠር ሰው የምስተናገድበት ግቢ ሳይሆን ሰው መውጫውና መግቢያው ሁሉም ፈር ስለያዘ ሁሉም ነገር ተስተካከለ ነው። በተለይ የኮሪደር ልማቱ እዚህ ግቢ ውስጥ የሚሰራ ይመስለኛል። ዙሮ ዙሮ አዲስ አበባ አሁን በጣም እየተለወጠች ነው። በጣም ሁለት ዓመት ወደዚህ በጣም በጣም የተለየ ለውጥ ነው ከአምና አሁን ከኢሬቻ ወደዚህ ራሱ ያሉት ነገሮች ከተማ ውስጥ ለውስጥ ዙረን ስናይ አሁን እና በጣም ለውጦች አሉ። እውነቱን ለመናገር መቼም ዓይን ያለው ለማጋሪም ሳይሆን ዓይን ያለው ሰው ማየት ይችላል። እንኳን ስለዚህ ስለዚህ ቦታ አይደለም ከተማው ራሱ ተለውጧል። ስታይ ድሮ የዛሬ ዓመት እና ዘንድሮ ስታዩ ከተማው ራሱ የተለወጠ ነው። እንዲጠብቀንም እንዲጣበቀንም እንዲአይተንም እንዲያይተንም አናቅም ከከተማው ወጣ መሄድ ራሱ ምን ይችላል መሰለኝ። አዲስ አበባ እንደ ሌላ ከተማ አድርገን ነበር የምናየው። አሁን ስታዩ በጣም ተቀይሮ ነው ያገኘ ነው። በጣም ደስ ይላል። በጣም አሪፍ ከተማ ሆናለች አዲስ አበባ። ሆረ ፊንፊኔም ከአምናው ተሻሽሎ በጥሩ ሁኔታ ተሰርቶ ነው ምቹ ሆኖ ለኢሬቻና ምቹ ሆኖ ነው የተሰራው እና ለመንግስታችንም ቴንኪው ልንል እንፈልጋለን። በዚህ አጋጣሚ የተለያየ ቆሻሻ የሚጣልባቸው ቦታዎች ከጊዜ ብዛት ይህንን አውቀው የአዲስ አበባ ከተማ አጠቃላይ አገሪቷ ይሄንን ከፍተኛ ትኩረት በመስጠት ይሄንን ቦታ በዚህ በአማሬ መልኩ አዘጋጅተው በብዙ ሺህ የሚቆጠር ሕዝብ ተካተው ይሄንን በዓል በድምቀት እያከበረ ነው ያለው። በእውነት ከጊዜ ወደ ጊዜ ቦታዎችን በማዘጋጀት መሰረተ ልማቱን በማሟላት የዚህ የኮሪደሩ አካል አድርገው በድምቀት ሕዝቡ በደስታ እየተሳተፈ በዓሉን እያከበረ ነው ያለው በዚያ አጋጣሚ አሁንም ደግሜ ደጋግሜ የአዲስ አበባና መላው የኢትዮጵያ ህዝብ እንኳን ለዚህ ያበቃችሁ፣ እንኳን ደስ አላችሁ ለማለት ፈልጋለሁ።